ቲና ዝም በል ዝም በል! እሺ፣ ቆይ ላስረዳሽ። እንዴ! ምንም ነገር እንድታስረዳኝ አልፈልግም። ተረጋጊ ቲና። ስድ ነሽ። እሺ፣ ባልጌ ነህ፣ ባልጌ። እንዴ! ቆይ ተረጋጊ። አልረጋጋም። ቢገባህ፣ ለአንተ ነው እንደዚህ የምሆነው። እሺ፣ ቲና፣ የሆንሽው ነገር አለ። ቆይ፣ ምን ይዘህ ነው እንደዚህ ሴት ላይ ፍጥ የምትለው? ይኸውልሽ፣ እያሰደብሽኝ ነው። አዎ፣ እየሰደብኩ ነው። ወራዳ ነህ፣ ልክስክስ። እሺ፣ ቲና፣ ውሳኔ ልክ ነበር ማለት ነው። የቱ ውሳኔው ነው ልክ? ለቃቅም ልቅም ልቅምቃሚ መውሰድ ይኸውልሽ ከዚህ በላይ ከተናገርሽኝ ያስቀይምሻል። ቴና ራሷ በሰራችው ባዘጋጀችው የምሳ ገብዣ፣ እንግዲህ ቀጥታ የመጡት እንግዳ ሆነው ከአባባ ቤት የተገኙት ዳኒና እንዲሁም ደግሞ ኤደን ነበረች። ቃሊብን እጅግ በጣም የምትወደው የምታፈቅረው ስትሆን ቴና በብዙ ነገሮች ከሱ ጋር ለመኖር ብር ማግኘት አለብኝ በማለት ከባሏ ጋር ይብል ማለት ነው በጣም ብዙ ኪደት ከመሄዷ አንጻር ይሄ ሁሉ ነገር የማደርገው ላንተ ነው እያለች ደግማ ደጋግማ ትናገር ነበረ። ለእኔ ሳይሆን ለራስሽ ነው እያለም ዳኔም ያስጠነቅቃት ነበር። በእርግጥ ዳኔ ቀርቧት ነበር፣ ገንዘብ አምታ ለሱ እንድሰጠውና እንዲሁም ደግሞ ኤደንን ለማግባት ነበር የእሱ ሀሳብ ማለት ነው። የቲና ሀሳብ ግን እንደዚህ አልነበረም። ያው ከቃሌ ብር ተቀብላ ወይንም ደግሞ የሽማግሌውን ንብረት ወደ እሷ አድርጋ ዳኒ ጋ በፍቅር የመኖር ሀሳብ ነበር እያላት። ግን ቴና በብዙ ነገሮች ሀሳቦቿ አልተሳኩላትም። በጣም ብዙ ነገሮች፣ መጥፎ ነገሮች አድርጋለች። ግን ደግሞ ሁልጊዜ እንደወደቀች ነው። እኔ ቴና ነኝ እያለች እንደውም ትፎክር ነበረ። ከማድረግ ወደኋላ አልልም። በነገራችን ላይ አሁን ላይ ማለት ነው። ኤደን እና እንዲሁም ደግሞ ዳኒ አብረው እንደሆኑ አቃለች በእርግጥ ማለት ነው አቃለች ግን ከዚህ በኋላ የምታደርገው በጣም መጥፎ ነገሮች ታደርጋለች። ከኤደን ጋር መጥፎ ነገር ልታደርግ ትችላለች። ከዳኒ ጋር ምን እንደዚው፣ ከፋሚሊ በቃ ከቃሊብ ጋር ምን እንደዚው ማለት ነው። በጣም ብዙ ነገሮችም ልታደርግ ትችላለች ከዚህ በኋላ ማለት ነው ምክንያቱም በጣም ተናዳለች። በጣም ተበሳጭታለች። በጣም በብዙ ነገሮች ነው እንግዲህ ባዶ የሆነችው። ሞክራ ሞክራ ባዶ ሆናለች። ምንም ነገር አልተሳካላትም። እንግዲህ አባባ ሞተዋል ሙተዋል ብላ ነበረ። የውሸት ወረቀትም አሰርታ ነበር። የእሱ ነገርም አልተሳካላትም። ከበፊትም ሽባ አድርገው ነበር። ግን ደግሞ ፈጣሪ ምሮት ማለት ነው በሰላም ተነስቶ እንደዚሁ እሷን ለመጋፈጥ ችሏል። አሁን ላይ ማለት ነው እና አሁን ላይ ግን እየኮነጠጥኩኝ ማስተማር እፈልጋለሁ እኔ እንድትቀይር። በጣም ብዙ ነገር አድርጊያለውኝ፣ ግን እሷ ልትመለስ አልቻለችም። ዳኔ ያው እንግዲህ ከጥፋቱ ከስህተቱ እንደተማረ ወይንም ደግሞ እንደተመለሰ ሁላችንም የምናቀው ጉዳይ ነው ማለት ነው። ማንም ሰው ከጥፋቱ ከተመለሰ እና ጥፋቱን አምኖ ይቅርታ ተጠየቀ ማንም የማይቀበልበት ነገር የለም ማለት ነው። ስለዚህ ሽማግሌውም ይቅርታ አድርጎለታል። ቃሊብም እንደዚሁ ይቅርታ አድርጎለታል። የሚያናድዳት እና የምጠለው ትሁትም ማለት ነው እሷም ይቅርታ አድርጋለታለች ማለት ነው። ያ ማለት በሁሉም ዘንድ ይቅርታ አድርጓል። ስለዚህ ፋሚሊ ሆኗል፣ ቤተሰብ ሆኗል ማለት ነው በቴና በቲና ውሽማ ሆኖ ገብቶ ከዛ ቤት፣ በሚገርመው ሁኔታ አሁን ላይ ግን እጅግ በጣም ተወዳጅ ፋሚሊ ሆኗል ማለት ነው። እንዲሁም የክብር እንግዳ ተብሎ በምሳ ሰዓት ይህን ተዘጋጅቶ ተጠርቷል ማለት ነው። ይሄን ደርግ ትሁት እጅግ በጣም ወሳኝ ነሽ ማለት ነው ምክንያቱም ቀስ ብለ ከዚህ ቤት ኤደንን ብቻ እዘ ከወጣ አተረፍክ ማለት ነው እያለሽ ደግማ ደጋግማ ትነግረው ነበረ። ምክንያቱም አንተ ዝም ብለ በማያገኝ ነው፣ በቀጥታ በሰው በሰው እኮ ነው የምትፈልገው። አንተ የምትፈልጋት ሴትና አንተ አብራት የሆነችው እንኳን ንብረት የላትም። እሷም እኮ የሰውን ንብረት ነው የምትጠብቀው። እንደ አንዲት ባለ ሀብት እንደው እንደዚህ ከሷ ጋር ቢሆን እሺ፣ ቀጥታ ከሷ ጋር አገኛለሁ ብለህ ታስባለህ። ግን አንተ የሰው ሰው ነው የምትጠብቀው። ዳኒ፣ አንተ ብቻ ኤደንን ብታተርፍ በጣም ውጤታማ ትሆናለህ። ቀስ ብለህ ከዚህ ቤት መውጣት አለብህ እያለች ደግማ ደጋግማ ማለት ነው ትሁት ትመክረው ነበረ ግን ደግሞ አሁን ላይ የአባባ እንትን ማለት ማለት ነው መታገት ለሱ እጅግ በጣም ወሳኝ ነገር ፈጥሮለታል ማለት ነው። እንግዲህ አባባ በታገተ ጊዜ ያው ቴና ባገተችው ታይም ዳኔ ነበረ ማለት ነው አባባን ለማውጣት ቀጥታ ያው ሁሉን ነገር እንግዲህ ለዳኒ ነግረው ነበር። ቴና ስለነገረችው ቦታውንም ስላወቀ ተከታትሎ ቴና የት እንደምትሄድ በመሄድ ማለት ነው አባባ ካሉበት ድረስ አባባ ለማውጣት እንዲሁም ደግሞ አንቺ ከምትገይ ውቁ እኔ መግደል እፈልጋለሁኝ። እኔ የእሱ የሆኑ ነገሮችን እያንዳንዱ እፈልጋለሁ። ስለዚህ እንዴት ይንግር ብቻሽን ታደርጊያለሽ እኔ ማገዝ አለብኝ እያለ ሲናገር ነበረ። እንዲሁም በጣም ጎበዝ ነሽ እያላት እንዲሁም ሞራል እየሰጣት ነበረ ምክንያቱም እሱ ቦታው ድረስ እስከሚገኝ ድረስ ማለት ነው አጋቹ ራሱ በያዘው ታይም ምንድን ነው ያለው? እኔ ራሱ እሱን እጎደዋለሁኝ እና እኔ ለምን እንደዚህ ታደርገኛለ ምናምን ብሎ ሲጠይቀው፣ ራሱ ቴና ራሱ ስታየው ዳንኤል እጅግ በጣም ነበር የደነገጠችው። ግን ደግሞ ማስመሰል ስላለባት በጣም ብዙ ነገሮችን ሲያስመስል ነበር። ሽማግሌውን መጉዳት እንደሚፈልግ እና የእሱ የሆነን ነገር ልክ እንደ ቴና አስተሳሰብ እንዳለው አስመስሎ ነበረ። እና ይህን ሁሉ ነገር ሲያደርግ ነበረ። ግን በመጨረሻ ማለት ነው ሽማግሌውን ለማዳንና አባዬ አንተን ለማዳን ነው የመጣሁት ይህን ሁሉ የምናገረው ማስመሰል ስላለብኝ ነው ብሎ ተናግሯል ማለት ነው። እና እጅግ በጣም ነበር የተደነቀው ሽማግሌው ማለት ነው። ምክንያቱም ዳኒም ከዚህ በፊትም ሲል ነበረ፣ ይሄን ያክል የክፋት ልብ የለውም እሱ። አንድና አንድ ገንዘብ ነው እንጂ የሚፈልገው የሰው ልጅ ጎርቶ አይደለም ህይወቱን ብሩህ ማድረግ የሚፈልገው እያሉ ሲናገሩ ነበረ። ትሁትም እንደዚሁ ትናገር ነበረ ማለት ነው። ትሁትና ሽማግሌው ሲናገሩ ነበረ እና እንደሚወዳትና እንደሚያፈቅራት ሄደንንም ነግረዋታል ማለት ነው። ትሁት ብላለች እኔ እውነት እልሻለሁ ዳኔ፣ እጅግ በጣም ይወድሻል። አንቺ ጋር ለመኖር እሷን ለማስደሰት ነው እንደዚህ ብር ማገኙ፣ ይላል ያው የሄደበት መስመር ልክ ነው እያልኩሽ አይደለም፣ ግን ደግሞ እንደሚወድሽ እንደሚያፈቅደሽ ልንገረሽ ብዬ ነው ብላታለሽ ማለት ነው። እና ያን ሁሉ ነገሮች ስለ ዳኔ ያላቸው አመለካከት በጣም ደስ የሚል አመለካከት ነው ማለት ነው። ኤደንም አሁን ላይ እንግዲህ ዳኒ ለመቀየር በሚሞክራቸው በእያንዳንዱ ነገሮች እጅግ በጣም ደስተኛ ነች። እኔን ለማስደሰት እና ነገሮችን ለማስተካከል በምታደርጋቸው እጥረት እጅግ በጣም ደስ ብሎኛል ብላለች ማለት ነው። እና ቴና በጣም ከዚህ በላይ ገና የምትናደድበት የምትቃጠልበት ጊዜ ይመጣል። ግን ደግሞ ስትናደድ ስትቃጠል እነሱን እንዳታጠፋቸው ነው የሚያስፈራው ማለት ነው። ግን በእርግጠኝነት አሁን ላይ እስካሁን እንደዚህ ስታደርጋቸው ቆይታለች። ከዚህ በኋላ የሽማግሌው ድል ነው ብዬ ነው የማስበው ማለት ነው እና አሁን ላይ የሁለታቸው አንድ ላይ መሆን ብቻ አይደለም ትሁትና እንዲሁም ቃሊብም አንድ ላይ እንደሚሆኑ እንግዲህ ጫፉን አይተናል ማለት ነው። ቃሊብ ለትሁት ስጦታ አገዝቶላታል። ስጦታ የእጅ ሰዓት ሰጥቷታል። እጅግ በጣም ደስ ነበር ያላት። ኤደን ደግሞ ስጦታ ሳይሆን የሰጠ ሰው ነው አይደለን እንደዚህ ያስደሰተች እኔ የምለው ከቃሊብ ጋር ከመቼ ጀምሮ ነው ፍቅር የያዘች በማለት ጠይቃት ነበረ። ትሁትም በጣም እየተሽኮረመመች ነበረ። በነገራችን ላይ ቃሊብም ይወዳታል እሷ እሷም ትወደዋለች ማለት ነው። በፊት የሚወደድ ነው የሚወደድ ልጅ ነው እያለች ነበር። በስራም በስነ ምግባርም በሁሉም አሟልቶ የሰጠው ነው። ስለዚህ ምን ይወጣለታል ስትል ስትናገር ነበር ለዳኒ ማለት ነው። ከዚህ በፊት ኤደንና እንዲሁም ደግሞ ቃሊብ አንድ ላይ የሚሆኑ ይመስልሻል እንዴት ትሁት ብሎ በጠየቀታይ ምን ይጎለዋል ሁሉ ሙሉ የሆነ ሰው ነው። በስራ ብትል በጸባይ ብትል ሁሉም ነገር ሙሉ ነው። እነሱ እንትን ከሆኑ ምን ችግር አለው እያለች እንትን ስትልበት ነበር። አሁን ላይ ማለት ነው ውጤታማ የምትሆነው እስከ ዛሬ ለማጥፋት ሰዎች ለማጥፋትና ብዙ ነገሮች ስህተት የሰራችው ሳትሆን ትሆን ትሁትነች ማለት ነው። በጣም ብዙ ነገሮችን መልካም ነገሮችን የሰራች እንዲሁም ደግሞ ሽማግሌው ስትንከባከብ የነበረው ካለበትም፣ ከታገተበትም ያወጣችው በነገራችን ላይ ትሁትነች ማለት ነው እና ቃሊብ ራሱን ነገሮቹን ዘወር ብሎ ማየት እንዳለበት በጣም በራሱ በአስተዋይ እንዲሆን ምናምን፣ በብዙ ነገሮች እንግዲህ ቃሊብንም ረድተዋለች ማለት ነው። ቃሊብም ተናግሯል። እውነት ለመናገር አንቺ በጣም ብዙ ነገሮችሽን አስተምረሽኛል፣ አንቺ በጣም መልካም ሴት ነሽ ብል ሴት ነሽ እያለ እንዲሁም ትሁትን አደንቋታል ማለት ነው። ስለዚህ ቀጣይ እንግዲህ ዳኔና ኤደን አንድ ላይ እንደሆኑ ቃሊብና እንዲሁም ደግሞ ትሁት አንድ ላይ ሆኖ ቀለበት ሲያደርጉ አሊያም ደግሞ ሲሞሽሩ የምታይ ይሆናል። በነገራችን ላይ ቃሊብ የእጅ ሰዓቷን ራሱ የእጅ ሰዓት ማለት ነው ስጦታ ሲሰጣት ሌላም ነገር አለ ብሏል ሽማግሌው ማለት ነው። ሌላም ነገር ከፍ ያለ ነገር አለ ብሏል። ከፍ ያለ ነገር እንግዲህ ልጁን ለልጁ መስጠት ነው። በነገራችን ላይ ትሁት ሁለተኛ ልጅ ነች ብሏል ማለት ነው ሁለተኛ በፊት አንድ ልጅ አለኝ ብዬ ነበር ማስሙ አሁን ሁለት ልጆች አሉኝ ብሏል። እጅግ በጣም ሲያመሰግናት ነበረ ማለት ነው። እና እጅግ በጣም ነው ደስ ይሆነ ነው በነገራችን ላይ ያስፈልገዋል። አሁን ለዚህ እንደዚህ ነው፣ ለልጁም የምትጠቅም በጣም አስተዋይ ሚስት የምትሆን እንደገና ደግሞ ለሽማግሌውም እጅግ በጣም እንደ ልጅ የምትንከባከበው ማለት ነው። ስለዚህ ደን ወይንም ደግሞ ትሁት መሆን አለባቸው። ለሽማግሌውም ይቆረቆራሉ፣ ያከብሩታል፣ እንደ አባት ያዩታል ስንል ነበረ እንግዲህ የትሁት ሰምሯል ማለት ነው። እጅግ በጣም ነው ደስ የሚለው በነገራችን ላይ ና ሽማግሌው የሚስቅበት ሰላም የሚሆንበት እውነት ለመናገር ማለት ነው የሚሆን ጊዜ ይሆናል ብዬ አስባለሁኝ። ከዚህ በኋላ እንግዲህ እስከ ዛሬ በወጣትነታቸው ሰርተዋል። በጣም ጀግና አባት ናቸው። በነገራችን ላይ በጣም አስተዋይ ና ጀግና ማለት ነው። ና ዳኔና ቲናም ሰርተው ማግኘት እንዲችሉ ነው እንግዲህ በወጣትነት እድሜ አችሁ መስራት አለባችሁ በማለት በብዙ ነገሮች ሲመክራቸው ነበር። ና አሁን ቃሌ በምራሱ በስራ በጣም ጎብዝ ነው። እንዲሁም ደግሞ ሽማግሌው በእድሜያቸውም አሁን ድረስ ራሱ እጅግ በጣም ጎበዝ ጠንካራ አባት ናቸው ማለት ነው እና እጅግ በጣም ነበር ደስ የሚለው። በዚያ ላይ ደግሞ ኤደንና እንዲሁም ደግሞ ዳኒ ሲጠቃቀፉ እጃቸውን ከእነሱ ላይ አሳርፈው ሲመርቋቸው ነበር። እጅግ በጣም ደስ ነው የሚለው የትልቅ ሰው ምርቃት ማለት ነው።